በስማ ወወልድ ወመንፈስ ቅዱስ አብ አምላክ። በዓለም ላይ የምትኖሩ ኦርቶዶክስያን እግዚአብሔር ልጆች የገብረ መስቀን ሚዲያ ነው። አጠር ላለ ሰዓት የእግዚአብሔርን ቃል እንማማራለን። አብይ ጾም ከገባ የአራተኛ እሁር ነው። የመጀመሪያው ዘወረደ ብለን የክርስቶስ መወለድ፣ በሁለተኛው ቅድስት ብለን የሰንበትንና የጾሙን ቅድስና ይተናል። በሶስተኛው መቅደሱን የሚያስተካክልና የሚያጸዳ ያለም ያለመሆኑን ይልቁንም ሶስት መቅደስ እንዳሉ ዓለም የክርስቶስ መቅደስ እንደሆነች፣ የሰው ልጆች የክርስቶስ መቅደስ እንደሆኑ፣ ቤተ ክርስቲያን ደግሞ የክርስቶስ መስገኛ መቅደስ እንደሆነች ያንን ያየንበት ነው። አሁን አራተኛው ደግሞ መጻጉዕ ይባላል። አራተኛው እሁድ እርሳችን የምናደርገው መጻጉዕ ብለን ነው። መጻጉዕ ማለት በሽተኛ ማለት ነው። ዛሬ ሰው በስጋ በሽታ፣ በነፍስ በሽታ፣ በፖለቲካ በሽታ ያልታመመ የለምና ዓለምንም ህዝቡንም እግዚአብሔር እንዲፈውስ የእግዚአብሔር አምላካችን መልካም ፈቃዱ ይሆንልን። እግዚአብሔር በእውነት ዓለምንም ህዝቡን የሚፈውስ አዎ፣ ያልተፈወሰ ዓለም ለህዝቡ ሰላም አይኖረውም። አዎ እግዚአብሔር ከተማን ይፈውሳል፣ እግዚአብሔር ሀገርን ይፈውሳል፣ እግዚአብሔር ህዝብን ይፈውሳል። እና ዓለምንም ህዝቡንም እግዚአብሔር እንዲፈውስ መልካም ፈቃዱ ይሆንልን። ስለዚህ አራተኛ እሁድ መጻጉዕ ይባላል። መጻጉዕ ማለት በሽተኛ ማለት፣ በሽተኛ ማለት አሁን ምን ማለት ነው? የበሽተኞች ሳምንት ማለት ነው። ምን ይደንቃል፣ አለም እኮ የኤች አይ ቪ ቀን፣ የጤና ቀን፣ የተለያየ ነገር ሰይማ በዓላትን ታከብራለች እና ይሄ ሳምንቱ እንደ ቤተ ክርስቲያን የበሽተኞች ቀን ተብሎ ቃለ እግዚአብሔሩ የሚቀርበው በዚያ ነው እና በዓለም ላይ ያሉ በሽተኞችን በሙሉ እግዚአብሔር ይፈውስልን። በየሆስፒታሉ በየጸበሉ የወደቁትን እግዚአብሔር እውነት በቸርነቱ ይመልስልን። እንግዲህ ምን ጀምረው ከሌሊቱ ከድጓው ጀምሮ ነው አጠራጠር አድርገን የምንመለከተው ድጓው ሊቃውንቱ በማይሌት መምህራኑ ከሌሊቱ ጀምረው ገብተው የሚናገሩት ቃለ እግዚአብሔር መዝሙር የሚባለውና ሰላም የሚባሉን ሁለቱን ነው። ይዘን ምነደው መጀመሪያ ንባቡን እናነበውና ከዚያ ተርጓሚውን እናያለን። አምላኩ ሰላዳም ለረፍት ሰራ ሰንበተ ለረፍት ሰንበተ ሰራ ወይቤልዎ አይሁድ በአይ ሥልጣን ትገብር ዘንተ ወይቤልዎሙ ኢየሱስ አነኒ እገብር አንትሙኒ እመኑ ለግብርየ ወይቤሎሙ አነ ውእቱ እግዚአ ለሰንበት እግዚአ ውእቱ ለሰንበት ወልድ ዋህድ ወይቤሎሙ ብጉህሊተ እህድግ ኃጢአተ በዲበ ምድር እስፍ ግዛነ ወግስ ታይንተ እውራን አቡ የፈነወኒ። ይህ ግዕዝ ነው፣ የኢትዮጵያ የመጀመሪያ ቋንቋ ነው። ልህን ግዕዝ ቋንቋ ዛሬ ለቄሶቻ ትተነዋል። ውጪ ዓለም ላይ ያሉው ዓለማት በኮሌጃቸው አንድ ሳውጀታ አስገብተው ለትውልዳቸው ትውልዱን ይቀርጹበታል። በእኛ ሀገር ላይ ግን ለሃይማኖት ብቻ የተሰጠ ነው። ነገር ግን የኢትዮጵያ የመጀመሪያ ቋንቋ ነው። ወደ አማርኛ ስናመጣው የአዳም ፈጣሪ ለእረፍት ሰንበትን ሰራ። አይሁድም በማን ስልጣን ይህን ታደርጋለህ አሉት። እርሱም እኔ እሰራለሁ እናንተም ስራዬን እመኑ አላቸው። የሰንበት ጌታ እኔ ነኝ። የሰንበት ጌታዋ የአብ አንድያ ልጁ እኔ ነኝ። አንድያ ልጁ እኔ ነኝ። በምድር ላይ ኃጢአትን ይቅር እል፣ ነፃነትን ሰብክ፣ የእውራንን አይነ አበራ ዘንድ የእውራንን አይነ አበራ ዘንድ አባቴ ልኮኛል ይላል ድጓው። ይህ እንግዲህ ሊቃውንቱ መጀመሪያ በዜማ ከዚያ ቀጥሎ በመቋሚያ ከዚያ ቀጥሎ ደግሞ አዎ ባለው ምልጣኑን እያሉ የሚያገለግሉት አገልግሎት ነው። ነገር ግን ሲተረጎም ይሄ ነው ትርጉሙ ማለት ነው። ይሄ ትርጉም ከዮሐንስ ወንጌል ምዕራፍ አምስት ጋር የሚለየው ነገር የለም። በኋላ እንመጣበታለን። ሁለተኛው ሰላም ነው። ለሀገራችን ሰላም ያስፈልጋታልና ሰላሙን ደግሞ እንመልከተው። እንዲህ ይላል በሰንበት ወረቀ ምድረ ወገብረ ጽውረ አየወውረ ሐሌሉያ ሃሌሉያ ሃሌሉያ ይትየስሁ ጻርቃን በብዙ ሰላም ሎሙኒ ፀሐየ ጽርቅ ሰረቀሎሙ ይላል ቅዱስ ያሬድ። ይሄ ግእዝ ነው። ወደ አማርኛ ስንመልሰው በሰንበት ይላል፣ ኢየሱስ ምራቁን ወደ መሬት ጢቃለና አፈሩንና ምራቁን አዋህዶ ጭቃ አደረገው ይላል። እርጥብ አደረገ ይላል፣ እርጥብ አደረገ። ክብር ምስጋና ይድረሰው ይላል። ብዙ በሆነ ሰላም ብዙ ብዙ በሆነ ሰላም ጻድቃን ደስ ይላቸዋል ለእነርሱ የእውነት ፀሐይ ወጦላቸዋልና ለጻድቃን ያወጣውን ፀሐይ ለእኛም ያውጣልን በጻድቃን ከተማ የወጣው ፀሐይና ብርሃን በሀገራችን በኢትዮጵያ እንዲወጣ የአምላካችን የእግዚአብሔር መልካም ፈቃዱ ይሁንልን ይህ እንግዲህ ሌሊት ሊቃውንቱ በማሕሌቱ የሚሉት መዝሙር የተባለውና ሰላም የተባለው ነው ከዚህ ቀጥለን በቅዳሴ የሚነበቡ መልክቶችን እንደተለመደው እናያቸዋለን አጭራጭር አይተን የመጀመሪያው የቅዱስ ጳውሎስ ከ14ቱ አንዱ መልእክት ነው። የመጀመሪያው ዲያቆኑ በቅዳሴው የሚያነበው ገላትያ ምዕራፍ 5 ቁጥር 1 ላይ ነው። አንዲት ነገር ብቻ ነው የምንወስደው። በነፃነት ልንኖር ክርስቶስ ነፃ አወጣን፣ እንግዲህ ጸንታችሁ ቁሙ፣ እንደገናም በባርነት ቀንበር አትያዙ። በነፃነት እንድንኖር ክርስቶስ ነፃ አወጣን። ዝምሎ ነፃ ይወጣ አለም የለም። ክርስቶስ ስጋውን ቆርሶ ደሙን አፍሶ በአምስት ምስማር ተቸንክሮ 6666 ግርፋት ተገርፎ ወርቆ ተነስቶ ለእኛ ነፃነትን አጎናጽፎናል። ስለዚህ በነፃነት እንድንኖር እሱ ዋጋ ከፍሎ ክርስቶስ ነፃ ውጦናል። ነፃ የወጣ ትውልድ ግን እንደገና ደግሞ የመከራ ህዝብ ነው። ስናየው ያሳዝናል። ክርስቶስ ነፃ ያወጣው አንዳንዶች ያተረጓም ክርስቶስ ጾሞልሃል፣ እንደገና ለምን ትጾማለ? ክርስቶስ ሞቶልሃል ለምን ትሞታለ? ክርስቶስ አዎ ተርቦልል ለምን ትራባለ? ነፃ ወጣል። ነፃ የወጣው ከአጋንንት እንጂ ከጾምና ከጸሎት አይደለም። ጸሎትማ ከእግዚአብሔር ጋር መነጋገር ነው። ጸሊ ሃይማኖትማ፣ አዎ ከእግዚአብሔር ጋር መኖር ነው። ሃይማኖት ግን ጠብቅ። ስግደትማ ለእግዚአብሔር መስገድ ነው። አዎ ስገድ እንጂ ። ስለዚህ ነፃነት ያወጣን ከዲያብሎስ ነውና ከዲያብሎስ አሰራርና ስራ በመስቀል ላይ ተሰቅሎ ዲያብሎስን አስሮ በእሳት ዛንጀር ገርፎ አዎ ቀጥቅጦ አስወግዶልናልና በነፃነት እንድንኖር እግዚአብሔር ነፃ ውጦናልና የነፃነት አምላክ ዛሬም ነፃ ያውጣል። አንደኛው ይሄ ነው የቅዱስ ጳውሎስ መልእክት ነው። ሁለተኛው ደግሞ ይሄ ተጨማሪው ዲያቆን የሚነው ደግሞ የሚያነበው በሁለተኛ ደረጃ ያዕቆብ አምስት አስራ አራት ላይ ነው። አንድ ነገር ነው እዚህ ላይ የምንወስደው። ከእናንተ የታመመ እንመልከት። ከእናንተ የታመመ ማንም ቢኖር የቤተክርስቲያንን ካህናት ትርጓሜው ካህናት ሽማግሌዎችም ይላል። ያው ባለፈው ስንነጋገር መጽሐፍ ቅዱስ ጥሬ ንባብ አለው ትርጓሚ ያለው ብለናል። አሁን ጥሬ ንባቡ ላይ ስንሄድ የቤተ ክርስቲያንን ሽማግሌዎች ይላል። ትርጓሚው ላይ ስንገባ ደግሞ የቤተ ክርስቲያንን ካህናትና፣ አዎ ካህናትን እና ነቢያትን፣ ሐዋርያትን ነው የሚለው። ወደ እርሱ ይጥራ በጌታ ስም እርሱን ዘይት ቀብተው ይጸልዩለት ይላል። በጌታ ስም ነው የሚለው። እና ታዲያ እኛ ቅዳሴ ስንቀድስ አሀዱ አብ ብለን የምንለው የማንን ነው? ጸበል ስናጠምቅ፣ አዎ ኪዳን ዘነግ ብለን ደግመን አህዱ አብ ብለን የማን ስም ነው? በጌታ ስም ነው። ክርስትና የሚነሳው በማን ስም ነው? በጌታ ስም ነው። በአብ በወልድ በመንፈስ ቅዱስ ወንዘ ታጠምቀ ወሙ በሉ በስም አብ ወልድ ወንፈስ ቅዱስ አይደለ? አዎ። ስለዚህ ሁሉንም የምናደርገው በጌታ ስም ነው። በማንም ስም ነቢያት ብንል ሐዋርያት ብንል ጻድቃን ብንል ሰማዕታት ብንል ቅድስት ማርያም ብንል መላእክት ብንል እግዚአብሔር የሰጣቸውን ጸጋ ተከትለን እንጂ ከእሱ ያልተሰጣቸውን ጸጋ አንድም የምንሰጠውም ነገር የለም፣ የምንነሳውም የለም። መጨመርም መቀነስም አንችልም። የተሰጣቸውን ነገር ግን ጠብቀን እናስተምራለን፣ እናገራለን፣ እንኖራለን ማለት ነው። አዎ ይሄ ነው ማለት ነው። ስለዚህ ምንድን ነው፣ የታመመ ሰው ቢኖር አየው። የታመመ ሰው ከእናንተ መካከል ማንም ቢኖር የቤተ ክርስቲያንን ሽማግሌዎች ወደ እርሱ ይጥራ፣ በጌታ ስም እርሱን ዘይት ቀብተው ይጸልዩለት። አዎ ያንዱ ጻድቅ ጸሎት፣ የአንዱ ሰው ጸሎት ለአንዱ መድኃኒት ነው። ለዚህም እኮ ነው እኮ የሕዝቅኤል 36 ላይ እነዛ ክሙ በማየት ኩን ንጹሐን በእንታጣዊ ክሙ ከኃጢአታችሁ የተነሳ ከመተላለፋችሁ የተነሳ ጸበል ትረጫላችሁ ንጹሐ እንድትሆኑ ነው። ሌላ ቋንቋ የለም እኮ ልጅነትማ በአርባ ቀን በሰማንያ ቀን ነው። ከዚህ በኋላ ያለው ጸበል ግን ድውዩን እንዲያድነው በጌታ ስም ይጸለያል ነው። ድርሳን ብንለው ገድል ብንለው ታምረ ማርያም ብንለው ኪዳን ብንለው ሁሉም በጌታ ስም ነው ማለት ነው። በጌታ ስም ነው። ስለዚህና ምን እንድንጓዝ እግዚአብሔር ይርዳል። ሌላኛው የሐዋርያ ሥራ ምዕራፍ ሶስት ቁጥር አንድ እስከ አስራ ሁለት ያለ ነው። መልካም በሚሏት በመቅደስ ይላል ደጅ ዮሐንስና ጴጥሮስ ሊጸልዩ ሲገቡ አንድ ሰው በር ላይ ተኝቶ ይኖር ነበር። በሽተኛ ነው። ከሚገቡ ከሚወጡ ድቃቂ ሳንቲም ይቀበል ነበረ። ድቃቂ ሳንቲም እየተቀበለ ጊዜውን ያሳልፍ ነበረ። ነፍሱን ያድን ነበረ። ስጋውን ያቆይ ነበረ። ከሚመናን አዎ እንጸርቃለን ከሚሉ ማካፈል ከሚወዱ እግዚአብሔርን ከሚፈሩ ሳንቲም እየተቀበለ ይኖር ነበረ። ከዕለታት በአንድ ቀን ግን በዘጠኝ ሰዓት ጊዜ ተሰሱ ሰዓት ነው የሚለው። በዘጠኝ ሰዓት ሊጸልዩ ጴጥሮስና ዮሐንስ ሲገቡ፣ አዎ ትክሎ አያቸውና እነሆ ምን ሊያደርጉልኝ ይሆን ብሎ ይጠብቅ ነበረ። ጴጥሮስ ግን ተመልሶ ትክሎ አየና፣ አዎ አንተ ከኛ ወርቅና ብር ጠብቀሃል፣ ነገር ግን አይደለም የተለየ ነገር እንሰጥሃለን። ተነሳና በናዝሬቱ በኢየሱስ ስም ተመላለስ። አዎ ተመላለስ ሲለው ብድግ አለና መመላለስ ጀመረ ይላል። ክብርና ምስጋና ለመዳን ያለኝ ላያችሁ ሰዎች የሚሰጡን አይደለም። እንጀራማ ሰው ይሰጠዋል። ዳቦማ ሰው ይሰጠዋል። ውሃማ ሰው ይሰጠዋል። ሰው ያልደረሰበትን ስጦታ፣ ሰው ያልሰጠህን ስጦታ፣ አዎ ሰዎች የማይችሉት ስጦታ በእኛ ዘንድ አለ። ይም በእግዚአብሔር ፈቃድ አሉና ዮሐንስና ጴጥሮስ ጸልየው ተነሳና፣ በኢየሱስ ስም የነው እኮ በኢየሱስ ክርስቶስ ስም ተመላለስ ሲሉ ተመልሶ መመላለስ ጀመረ ነው የሚለው። የሐዋርያት ስራ የሚናገረው ይህን ነው እና ዛሬም በየቤተ ክርስቲያኑ በር ወድቀው ያሉ ብዙ ወገኖቻችን አሉና እና መድኃኔዓለም እንዲፈውስልን የእርሱ መልካም ፈቃዱ ይሁንልን። ሌላው በቅዳሴው መካከል ዲያቆኑ ሁለት ጊዜ፣ እኛ ሦስት ጊዜ የምንነጋገረው ምስባክ ነው። ምስባክ ነው እሱ ደግሞ እንዲህ ይላል፦ እግዚአብሔር ይረድዎ ውስተ ዓራተ ሕማሙ ወይመይጥ ሎቱ ኵሎ ምስካቢሁ እምደዊሁ አነ እቤ እግዚኦ ተሣሃለኒ። ይሄ ግዕዝ ነው። ይሄ ወደ አማርኛ ሲመለስ እግዚአብሔር ይረድዎ የሚለውን እግዚአብሔር በደዌ አልጋ ሳለ ይረዳዋል። ዛሬም በደዌ አልጋ በአልጋ ቁራኛ በየአልጋው ላይ የወደቁትን በየሆስፒታሉ በየቤታቸውን እግዚአብሔር ይርዳልን። እግዚአብሔር በእውነቱ ምረትን ይላክላቸው፣ በምረቱ ይጎብኛቸው። እግዚአብሔር በደዌ አልጋ ሳለ ይረዳዋል። በጤንነትማ ማንን? ሁሉም ማንን? ይወዳል። ሁሉም አዎ፣ ይዋደዳል፣ ይረዳዳል። አዎ በአልጋ ላይ ግን የሚጠይቅ የለም። በአልጋ ላይ የሚጠይቅ መድኃኒያንን ብቻ ነው ነው። እግዚአብሔር አምላክ የተኙትንና በመከራ ውስጥ ያሉትን ይጎብኝልን። ይልና ምኝታቸውን ሁሉ በበሽታቸው ጊዜ ያነጥፍለታል ያነጥፋል አዎ በሽተኛው አዎ አልጋ ላይ ሆኖ አልሶናውን የሚያነጥፍለት በአንድ ጎኑ ወደ አንድ ጎኑ የሚያዛውረው ባጣ ጊዜ እግዚአብሔር ለበሽተኛው አልጋውን አዎ ያነጥፍለታል ቆዳውን ያነጥፍለታል አንሶላውን ያነጥፍለታል ማለት እኮ ነው እንዲህ አይነት አምላክ እኮ ነው ያለን እናንተ የሚያነጥፍ ያው ቁስል የበላውን በሽተኛ መከራ የመታውን በሽተኛ ትል የመታውን በሽተኛ አዎ ደም የሞላውን ልብስ አዎ በመከራ የታጠረውን ልብሱን ምን ያደርገዋል? ይቀይርለታል፣ አንሷላሁን ይቀይርለታል ነው የሚለው እግዚአብሔር አምላክ። አሁንም ሕዝባችን ይጎብኝልን። የመጨረሻው ግን ምን አለ? አንሰብየ እግዚኦ፣ እኔስ አቤቱ ማረኝ። እግዚአብሔር ይማረን፣ እግዚአብሔር ይቅር ይበለን። በማወቅም በማ ባለማወቅም የሰራ ነው ኃጢአት እግዚአብሔር በእውነቱ ይማረን ይቅር ይበልን ይህን ነው ዲያቆኑ በምስባኩ በቅዳሴው መካከል ላይ የተናገረው ይሄ ነው ማለት ነው ይህን ይዘን እንግዲህ ደግሞ ወደ ወንጌሉ እንዳለን ማለት ነው ወንጌሉ የዮሐንስ ወንጌል ምዕራፍ አምስት ከቁጥር አንድ ጀምሮ እስከ ፍጻሜ ያለው ነው እናንተ እንግዲህ ሙሉውን አንቡት እኔ ግን ከውስጡ ላይ ያሉትን አጠር አድርጌ ለመግለጽ እሞክራለሁኝ የዮሐንስ ወንጌል ምዕራፍ አምስት ቁጥር አንድ ላይ ምን ይላል በዓል በሚያከብሩበት ቀን ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ወጣ ይላል። በባለፈው ወደ ምኩራብ ወጣ፣ ወደ መቅደስ ወጣ፣ መቅደሱን አስተካከለ፣ ለመቅደሱ የማይገባውን ጠርጎ አስወጣ፣ በመቅደስ መኖር የማይገባቸውን አስወገደ፣ መቅደሱን አጸዳ ብለን ነበር። ዛሬ ደግሞ በዓል በሚከበሩበት ቀን ወይም በዓል በሚያከብሩበት ቀን አይሁድ በዓል በሚያከብሩበት ቀን ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ወጣ ነው የሚለው። ወደ መቅደስ ወጣ ነው የሚለው። ወደ መቅደስ ወጣ ነው የሚለው። መጠመቂያ ነበረች። ቤተሳይዳ ቤተሳይል፣ ቀላይ አባግ አጸዳ፣ አባግ ምጥማቅ፣ አባግ ምሳ አባግ የምትባል መጠመቂያ ነበረች ይላል። ዛሬም በየአብያተ ክርስቲያናቱ አዎ፣ በእውነት ብዙ አዎ፣ እስከ አርባ እስከ አምሳ የሆኑ መጠመቂያዎች አሉ። አምኖ መጠመቅ ነው እድናለ ብሎ ሳይጠራጠሩ። የተጠራጠረ ሰው አንድ ቀን ይክዳል። የተነቃነቀ እንጨት አንድ ቀን አዎ ይወድቃል። አዎ ስለዚህ አምኖ መጠመቅ ነው። እምነት ነው ሰውን የሚያድነውም። ይመናል አዎ ስራህንና እምነት ግን ለይታ ያሳየን ያለው አይል ፣ ስለዚህ ስራችንን በእምነታችን እምነታችን በስራችን መግለጥ አለብን እያመን አሁን ዛሬ በየሆስፒታሉ ካርድ አውጣ፣ ሰልፍ ያዝ፣ ተመርመር፣ ይህን ያክል ቀንተኛ ታብሬ ትውሰድ፣ መርፌ ተወጋ። ይህን ያክል ነው አይደል? አዎ። መልካም ነው መልካም ነው እንደ ዓለም ስናየው። ግን ወደዚህ ስንመጣ ግን ጸበል ትገባለህ፣ ትጠመቃለህ፣ ነጻ ትወጣለህ። ስለዚህ በነፃነት እንድንኖር ክርስቶስ ነጻ ወጣ ተብሏልና መስቀሉን ስንታይ ጸበሉን፣ ስንጠመቅ፣ እምነቱን ስንቀባ፣ ስጋውና ደሙን ስንቀበል ነጻ እንወጣለን ከበሽታ ከዲያብሎስ አሰራር። ደማችን ሰውነታችን ስጋው ደሞ ይቆጣጠረዋል። አጋንንት ከሰውነታችን ክርስቶስ በከበረበት ሰውነት ዲያብሎስ አይነግስም። ጸበሉ በነገሰበት፣ እምነቱ በነገሰበት፣ መስቀሉ በነገሰበት፣ ስጋው ደሞ በነገሰበት ሰውነት ዲያብሎስ አይነግስም። ስለዚህ ስጋው ደሞ እንድንቀበል እግዚአብሔር ይርዳን። ምንድን ነው የሚለው አምስት እርከን አላት፣ ይላል አምስት ደረጃ ማለት ነው፣ ወይም አምስት በሮች ማለት ነው። ምንዋ፣ ይቺ ማጥመቂዋ አምስት እርከን አላት ይልና በአምስቱ እርከን ደግሞ አምስት አይነት በሽተኞች አሉ ይላል። እንደ አጠር አድርገን እንየው። የመጀመሪያው አይናቸው የማያይ ሁለተኛው የሚያነክሱ አዎ በምርኩዝ የሚሄዱ ሶስተኛው እግራቸው የሰለነ እጃቸው የሰለነ አራተኛው ልምሾሉ ቁስቁስ ሲያሉ መጓዝ የማይችሉ መመገብ የማይችሉ እንደገና ደግሞ አዎ መጨረሻው ደግሞ የተድበለበሉ መነሳት የማይችሉ አጠቃላይ አንዱ ጎናቸው ወደ አንዱ ጎናቸው መነሳት የማይችሉ እነዚህ ሰዎች እምን በዚያ ይኖሩ ነበር ይላል። እውራን አይናቸውን ሊያገኙ፣ አንካሳንም እግር ሊያገኙ፣ የሰለሉም የማቴዎስ ወንጌል ምዕራፍ አስራ ሁለት ላይ ስፋሕ እዴከ እጅህን ዘርጋ ሲለው፣ ወኮነት ከመካሌታ በእግዚአብሔር ፈቃድ የሰለለችው ምን ሆነች? ተስተካከለችለት ይላል። አንደኛው ቀጥሎ ደግሞ አንካሳን ይላል እየዘለለ መጣ። ማርቆስ 13 ላይ አንካሳ እየዘለለ መጣ። ወዲያው ግን እግዚአብሔር ምን አደረገው? አስተካከለለት ይላል። አዎ እንደገና ደግሞ ልምሾ የሆኑ ይላል ምን አሁን ቅድም ያየ ነው የሐዋርያት ስራ ምዕራፍ ሶስት ላይ ልምሾ የሆነ መንቀሳቀስ የማይችል ጴጥሮስና ዮሐንስ ተነስ ብለው እንዲንቀሳቀስ ያደረጉት ማለት ነው። እንደገና ደግሞ የተድበለበሉ ካልጋው መነሳት የማይችሉ ማለት የመጻጉዕ ራሱ ነው። 38 ዓመት ሙሉ በአልጋ ላይ ተኝቶ የኖረ ይሄ የተድበለበለ አልጋ ላይ ተኝቶ መንቀሳቀስ የማይችል መዳን የሚፈልግ ነገር ግን አዳኝ አጥቶ የኖረ ሰው ማለት የውሃውን መናወጥ ይጠብቁ ነበረ። እነዚህ አምስቱም ክፍሎች የውሃውን መናወጥ ይጠብቁ ነበረ። መላኩ በሳምንት አንድ ቀን ቅዳሜ ከሰማይ ከዚያር ተልኮ ወደ ማጥመቂዋ ይወርዳል። መላኩ በወረደ ጊዜ ውሃው ይናወጥ ነበረ። ውሃው ይናወጥ ነበረ። የውሃው መናወጥ ይጠብቁ ነበር ካለ በኋላ መላኩ ሲወርድ ውሃው ይናወጣል ማለት ነው። ቀድሞ ወርዶ የተጠመቀ ካለበት ደው ድን ነበር ይላል መላኩ የሚወርደው ለቀድስ ተማይ ነው። ለቀድሶ ተማይ መሥዋዕት ለማሳረግ ይወርዳል። ውሃውን አሁን ዛሬ ጸበል፣ አዎ፣ በካህናት ይታጠናል፣ ይባረካል። ያ ነው እኮ መላኩ የሚወርደው ለቀድስ ተማይ መሥዋዕት ለመቀበል ነው ይላል። ይቀጥልና ውሃው መላኩ እንደወረደ ለማሳወቅ ይናወጽ ነበረ። ውሃው ይታወቃል። ውሃው ሲታወቅ መላኩ እንደወረደ ሰዎች ያውቃሉ ማለት ነው። ሰላሳ ስምንት ዓመት የታመመ አንድ ሰው ነበረ። ማን ነው መጻጉዕ በመቅደስም አዎ ኢየሱስ ክርስቶስ ማንን አገኘው? እነሆ በዚያ በመጠመቂያ ቦታ በአምስተኛዋ ደረጃ መሬት ላይ ባለችው የተደበለበለ ስለው መነሳት ስለማይችል ጌታ አገኘው። ዛሬም በየቦታው የወደቁ የታመሙትን መድኃኔ ዓለም ይመልከታቸው። አንተ ሰው መዳን ትፈልጋለ? ያለው ሰው የለኝም አለው። እሱ መዳን ትፈልግ ያለው እሱ ደግሞ ምን አለ? ሰው የለኝም አለ። አሁን እንደዚህ ለዘመኑ ሰው የለኝም ወገን የለኝም እንደምንለው ማለት ነው ሰው የለኝም ሲለው ቀጠለና ምን አለ መዳን ትፈልጋለ? ሆይ ያልኩህ አለ ፈቃዱን ነው። ምክንያቱም እዚያ ቀራንዮ ላይ አድኑኛል ብሎ በጥፊ የሚመታው ነውና ያለ ፈቃዴ አዳነኝ ብሎ ምክንያት እንዳይፈጥር ፈቃዱን ነው። አዎ ለማዳንም ያስፈቅዳል። እናንተ ለማብላት ለመግብ፣ ለማኖርም ያስፈቅዳል። መዳን ትፈልጋለ ሲለው አዎ እፈልጋለሁ አለው። ተንስ ንሳ አራ ተከ ተነሳና አልጋን ተሸከማለ ነሳ አራቶ አይተ ወቤቶ ውቱ መጻቡህ መጻጉዕ ተነሳና አልጋውን ተሸክሞ ወደ ቤቱ ገባ። ክብርና ምስጋና ለመድኃኔዓለም። እናንተ 38 ዓመት ሙሉ በአልጋ ላይ ተኝቶ መገላበጥ ያቃተው ሰው በአንድ ቃል ብቻ ተነሳና አልጋህን ተሸክመ ኪድ ሲለው የተሸከመችውን አልጋ ተሸክሞ ወደ ቤቱ ገባ። በዚያን ዘመን አንድ ሰው ለመዳን ሶስት ነገር ይጠይቀዋል። የመጀመሪያው የሚጠይቀው አዎ ራሱ አቅም ኑሮት ጉልበቱ ኑሮት ወደ ጸበል ገብቶ መጠመቅ ያመዋል፣ በሽተኛ ነው፣ ነገር ግን አቅም ያለው ውሃው ሲባረክ መላኩ ሲመታው ሲባርከው፣ እርጦ ገብቶ የሚጠመቅ ይድናል፣ አንዱ ነው። ሁለተኛው እሱ አቅም ባይኖረው ገንዘብ ያለው ገንዘብ ከፍላችኋለው፣ ወይም ዘመድ ያለው በዘመዱ ታዝሎ ገብቶ የሚጠመቅ ማለት ሁለተኛው ይህ ነው። አዎ አንዱ በራሱ ኃይል፣ ሁለተኛ ዘመድ ያለው ወገን ያለው በሶስተኛ ደረጃ ደግሞ አዎ ገንዘብ ያለው በገንዘቡ። ከዚህ ውጭ አይታሰብም። ሶስቱን መያዝ ያስፈልጋል። በራሱ አቅም እየታመመ ተንገዳግዶን ቢሆን ገብቶ መጠመቅ፣ ያ ካልሆነ በወገን ያለው ዘመድ ያለው በዘመዶቹ ጀርባ ታዝሎ የሚገባ፣ ያም ካልሆነ ሶስተኛው ገንዘብ ያለው በገንዘቡ ሰራተኛ ገዝቶ ወደ ጸበሉ የሚገባ ይድን ነበረ። መጻጉዕ ግን ሶስቱም የለው። ከዚህ ሰውራችሁ መድኃኔዓለም፣ ለዚህ ሰው ነው ማን መጣለት? መድኃኔዓለም። ተነሳ፣ አልጋውን ተሸክሞ ወደ ቤቱ ገባ። የሚገርም ነገር ነው። አይሁድ ተመቀኑት ነው የሚለው አዩት እንዴ ይሄ እዚያ ተኝቶ የኖረው ሰውዬ አይደለም እንዲ ማለት ጀመሩ ሄዱ ነው ሄዱና ተኝተህ የነበርከው አንተ አይደለህም ምን አሉት አዋ አላቸው ማን አዳና ነው እኔ ማን እንዳዳነኝ አላውቅም ነገር ግን አዋ እንደ ዳንኩኝ ያውቃለሁኝ ድኛለሁ መቼ ዛሬ ሰንበትን ሽሯል እኔ ምንድን ነው የሚለው ኢየሱስ ክርስቶስ እንደ አዳ ነው አያውቅ የሚያውቀው ነገር የለም። ሰውየውን ሰው ፊቱ ላይ ቆሞ ተነስ ድንሃል እንዳለ ያውቃል፣ ግን ማን እንደሆነ አያውቅም። በኋላ ምን አለ ድኛ አለሁን የማውቀው አልጋህን ተሸክመ ሂድ አለኝ አልጋን ተሸክመ ወደ ቤት እጃለሁ። ሰንበትን ሽሯል ያን ሰውዬ ተስተዋውቀን ይገባል እያሉ ሲያወሩ፣ እሱ ግን ዘወራለ። በዚህን ሰዓት ላይ ይላል በመቅደስ ኢየሱስ ክርስቶስ አገኘው ይልና አንተ ሰው አለው አቤት አለ እግዚአብሔር አምላክ መድኃኒታችን አምላካችን በምሕረቱ ይጥራል ድነሃል? አለው አዎ፣ አለው ከዚህ የበለጠ በሽታ እንዳይገጥምህ፣ ወእምዘዚ አኪ እይርከብከ አትበድል። የበለጠ እንዳይገጥምህ፣ ከዚህ ቀደም የያዘህ የስጋ በሽታ ነው። ከዚህ በኋላ የነፍስ በሽታ እንዳይዝህ አትበድል አለው። ምክንያቱም የስጋ በሽታ ነበር የያዘው የስጋ በሽታ ተወገደ። ከዚህ በኋላ ግን ኢየሱስ ክርስቶስን በጥፊ ቀራኒዮ ላይ ምስክር ሆኖ ነው በሰንበት እንሽሯል በሰንበት አድኖኛል ብሎ የነፍስ በሽታ እንደሚይዘው አስቀድሞ ነገረው ማለት ነው። አልቀረሚም ተፈጸመ። ቀራኒዮ ላይ ይህን ነው። በኋላ ኢየሱስ እንዳዳ ነው ሲያውቅ እየሮጠ ሄደና ምን አላቸው? ያዳነኝን አውቄዋለሁ አለ። ሚመና ያዳነንን አውቀነው ነው አለ። እንዴት አድጎ አዳነን? በምራቁ ነው። በእጁ ዳብሶ ነው። በትንፋሹ ነው። ከዚህ በላይ ነው። ስጋውን ቆርሶ ደሙን አፍሶ ግንባሩን እስከሚተረተር ደረቱ እስከሚሰነጠቅ እጆቹ በትንትን እስከሚሉ ድረስ እግሩ እስከሚሰነጣጠቅ በሚስማር ተወቅቶ ጎኑን በጦር ተወቅቶ ነው ያዳነኝ። ትዝ ይለናል። ስጋው አልቆ አጥንቱ ተቆጥሮ ያዳነኝን አውቀዋለሁ አለ። አውቆታል? አላወቀው። እኔን ያዳንኩ ስላለው ብቻ እንጂ ውለታውን ደና አድርጎ አላወቀውም። ቢያውቀውማ ኖሮ ቀራኒዮ ላይ በጥፊ አይመታውም ነበረ። አዎ ዛሬ ዓለም መድኃኒቷን ታውቃለች። እግዚኦም ሰቀሉ ቃሉ መድኃኒቶሙ ጸሉ አለ ቅዱስ ያሬድ በመዋሲቱ ማለት ነው፣ ጌታቸውን ጠሉ መድኃኒታቸውን ሰቀሉ አስወገዱ እኮ ነው የሚለው። ዓለም እኮ አዳኟን ጠልታ በሽታዋን የመረጠች እኮናት። ዓለም ማለት ትውልድ እኮ አምላኩን ጠልቶ ዲያብሎስን የሚያመልክ እኮ ነው። የክርስቶስ መስቀል ከአንገቱ ላይ አውጥቶ ማተ በጥሶ ክንዱ ላይ እና ግንባሩ ላይ ጀርባው ላይ ዲያብሎስ አስሎ የሚጓዝ ትውልድ እኮ ነው። የክርስቶስን መስቀል አስወግዶ እዚህ እጁ ላይ እዚህ እጇ ላይ እዚህ ክንድ ላይና እና ክንድ ላይ የዲያብሎስን የሳጥናኤልን ወይም ደግሞ የምትወደውን ወንድ የሚወዳትን ሴት አስሎ ስዕል፣ ፎቶ አድርጎ የሚጓዝ ትውልድ እኮ ነው። አምላኩን የረሳ ዲያብሎስን ያነገሠ ትውልድ ነው። መድኃኒዓለም ወደ ህይወታችን ይመልሰን ሁላችንን። ያዳነኝ ኢየሱስ ነው ያዳነኝን አውቄዋለሁ የናዝሬቱ ኢየሱስ ነው ያዳነኝ አለ በዚህን ጊዜ እነሱ ሰንበትን ሻረ ብለው ሊገሉት ይፈልጉት ነበረ እሱ ግን እንዲህ አለ እነሆ አባቴ የሰራውን በሙሉ እሰራለሁ ትናንትና አባቴ ሰርቶታል እኔም ዛሬ እሰራለሁ የአባቴ የሰራውን ሁሉ እኔ እሰራለሁ አላቸው ይላል የሚገርም ነገር ነው ሰንበትን ሻረ ብለው እግዚአብሔር አባቴ ነው አለ ብለው ከሰሱት ነው የሚለው እሱ ግን መጻጉዕን ፈውሶ በሰላም ወደ ቤቱ እንዲገባ አድርጎታል የዮሐንስ ወንጌል ምዕራፍ አምስት ከቁጥር አንድ እስከ ፍጻሜ እናንተ አንባችሁ ታሪኩን ተከታተሉት ይሄ ሳምንት መጻጉዕ ይባላል መጻጉዕ ማለት ደግሞ የበሽተኞች ሳምንት ነው የበሽተኞች ሳምንት ሲባል ይህንን ሰውዬ መድኃኒታችን ኢየሱስ ክርስቶስ አሁን 38 ዓመት የሆነውን ተነሳ ብሎ መድኃኒት ዋጥሳይል መርፌ የተወጋ ሳይል ወረፋያ ሳይል አልጋ ላይ ተኛ ሳይል አልጋ ላይ የተኛውን አልጋህን ተሸክመህ ወደ ቤትህ ሂድ ብሎ በአንድ ባሃቲ ቃል ምን ይላሉ ሊቃውን? ስቦ ዱ ዘሳረረ ሁሉ ዓለም በሃቲ ቃል በአንዲት ቃል ዓለምን የፈጠረ አምላክ ይላል። በአንዲት ቃል ዓለምን የፈጠረ አምላክ በአንድ ቃል አልጋውን ተሸክሞ እንዲጓዝ አደረገው። ማቴዎስ ስምንት ላይ አንድ መቶ አለቃ ልጅ ታሟል። አንድ ጊዜ ጨረቃ በጨረቃ አንድ ጊዜ ደግሞ ጉድጓድ ላይ አንድ ጊዜ ሾ ላይ አንድ ጊዜ ድንጋይ ላይ ይጥለዋል። አው ቃል ብቻ ተናገር አንድ ቃል ብቻ ይፈወስልህ። ፈቃድ ክን ብቻ ፈጽምልኝ ይድናል ልጃ። ቃል ብቻ ሲናገር ልጁ ዳነለት። ስለዚህ አራተኛው ሳምንት መጻጉዕ ይባላል። መጻጉዕ ማለት በሽተኛ ማለት ነው። ሳምንቱ የበሽተኞች ሳምንት ተብሏልና በዚህ ሳምንት በሽተኞችን መድኃኔዓለም እንዲፈውስ የአምላካችን የዚህ መልካም ፈቃዱ ይሆንልን። ገብረ መስቀል ሚዲያ ነው። ተከታተሉ። በተከታታይ ማክሰኞና አርብ ስርዓተ ቤተክርስቲያን እየተማማርን ነው ያለ ነው። ቀዳሜ ቀዳሜ ደግሞ አብይ ጾም እስከሚያልቅ ድረስ ብቻ ሳይሆን አመት እስከ አመት እሁድ የሚነገሩ ቃለ እግዚአብሔሮችን መዝሙሩን፣ ሰላሙን፣ መልእክታቱን፣ ምስባኩን ወንጌሉን እንዲያጠራጠር እያደረግን እንማማራለን። የጅማሬ የፍጻሜ ባለቤት እግዚአብሔር ሁላችንንም ይባርከን። ሰብስክራይብ ላይክ ሸር አድርጉ፣ ሚዲያውን አሳድጉ። እግዚአብሔር አምላክ ሁላችንንም ይባርከን። ነገ ጠዋትም ማታም በቀጥታ ስርጭት በዚሁ በገብረመስቀል ሚዲያ እንገናኛለን። ጠዋትም በአንድ ቤተክርስቲያን ማታ ላይም በአንድ ቤተክርስቲያን፣ በሁለት ቤተክርስቲያን እለት ሰንበትን ጠዋት ላይ እንገናኛለን። እግዚአብሔር አምላክ የጊዜ ባለቤት እርስ ነውና ሀገራችን ኢትዮጵያን ሰላም ያደርግልን፣ ብሎም ሰላም ዓለምን ሰላም ያደርግልን፣ በሽተኞቹን ይፈውስልን። እግዚአብሔር አምላካችን ሁላችንን